ሰዎች በያላችሁ በሰላማቸው ይብዛ። ዛሬ ከፊደል አ ማንበብ እንጀምራለን። አብራችሁን አብረን እናነባለን ማለት ነው። አ እንላታለን። ይህችን ፊደል አ እንላታለን። አ የምንላት ፊደል ከላይ ዝግዛግ ኑሯት፣ ሁለቷ ሁለት እግር እኩል ብሎ ሲቀመጥ አ እንላታለን ማለት ነው። ኡ የምንላት ደግሞ በይች በኩል ምን ይኖራታል? ቅጥል ይኖራታል። ይቺ ቅጥል ሲኖራት ምን እንላታለን? ኡ እንላታለን። ከዚህ ጋር ደግሞ ይችኛዋ ታች ላይ ጫማ ነገር ሲኖራት ኤ እንላታለን። ታች ላይ ጫማ ነገር እግሯ ላይ ሲኖራት ኤ እንላታለን። ከዚህ ጋር ደግሞ ይሄኛው እግሯ አጭር ከሆነ ኦ አ ምንላት ወደ ግራ በኩል ያለው እግር አጭር ከሆነ መልሰን አራተኛዋ አ እንላታለን ማለት ነው። እዚህ ጋር ደግሞ ይች ቀለበት ያካላት ቀለበት ካላት ማንላታለን? ኤ እንላታለን። ቀለበት ያላትን ፊደል ኤ እንላታለን። አምስተኛ ፊደል ማለት ነው የምንለዋት ደግሞ ከላይ ከጭንቅላት አለ እዚህ ጋ ምን ይኖራታል? ዝግዛግ ነገር ይኖራታል። ማንላት አለን? እንላታለን። እ የቀኝ እግሯ ደግሞ አጭር ሲሆን ማንላት አለን? ኦ። ማን ሰባተኛ ፊደሎ ኦ እንላታለን ማለት ነው። እስኪ አብረና ነው። አ ኡ ኢ አ ኤ ኦ እንላለን ማለት ነው። እሺ ወደ ቀጣይ ስነድ ከ እንላታለን። ከ የምንላት ፊደል ይቺ ስትሆን ከ እንላታለን። ሁለተኛዋ ደግሞ ኩ እንላታለን። ኩ የምንላት ደግሞ ወደ ቀኝ በኩል አለው እግሯ ላይ ቅጥያ ነገር ይኖራታል። ይቺ እዚህ ጋ አብሮ ያላት ቅጥያ ማናት? ኩ እንላታለን ማለት ነው። ኪ የምንለው ደግሞ ታች ላይ እግሯ ላይ ጀላፋ ነገር ይኖራታል ጀላፋ ነገር ታች ላይ ካላት ማን እንላታለን ኪ ይኖራታል እግሯ ታች ጋር ጀላፋ ነገር ሲኖራት ኪ ይኖራታል ካ የምንለው ደግሞ ምን ይኖራታል እዚህ ጋር ካ የምንለው እዚህ ጋር እግሯ አጭር ይሆናል የግራ እግሯ አጭር ይሆናል ካ እንላታለን ማለት ነው ኬ የምንለው ደግሞ ቀለበት ይኖራታል አምስተኛ ፊደራቶች ሁሉም ቀለበት አላቸው እንዳለ ኬ የምንለው ደግሞ ቀለበት ይኖራታል ክ የምንላት ደግሞ የግራ እግሯ የተጥመዘመዘ ነገር ይኖራታል ማለት ነው። ክ የምንላት የግራ ግሯ የተጥመዘመዘ ነገር ይኖራታል። እዚህ ጋር ክ የምንላት የግራ ግሯ ምን ይላል? ጠመዝማዛ ነገር ይኖራዋል ማለት ነው። ክ የምንላት ማለት ነው። ኮ የምንላት ደግሞ ምንድነው ነው? የግራ የቀኝ እግሯ አጭር የሆነ ማለት ነው። ምንላታለን እንጂ ኮ፣ የግራ የቀኝ እግሯ አጭር ሲሆን ኮ እንላታለን ማለት ነው። ሀ የምንላት ደግሞ ከ ከምንላት ፊደል ላይ ከላይ አግድም ነገር እናደርግባታለን። እዚህ ጋር ይሄ ነገር አግድም ነገር እንዲሆን እናደርግበትና ሀ እንላታለን። ከ የሚለውን ፊደል ወደ ሀ ይህ ብቻ ቅጥል መኖሩ ነው እንጂ ከቤተሰብ የተለየ ነገር አይኖራል። ስንጀምር ሀ ብለን እናነባለን። ቀጥለን ደግሞ እዚህ ጋር ቅጥል ይኖራታል፣ ሁ እንላታለን። ሀ ሁ እንደምንል ሀ ሁ እንላለን፣ ሁ እንላታለን ማለት ነው። ከዚህ ጋር ደግሞ ታች ላይ እግሯ ምን ይኖራታል? ጀላፋ ነገር ይኖራታል፣ ወይም ጫማ ነገር ሂ እንላታለን ማለት ነው። ሃ ምንለው ደግሞ መልሰን ሃ እንላለን። ይህ ደግሞ ሃ ምንለው ምን ይኖረዋል? እዚህ ጋር ግራግሩ አጭር ይሆናል። ሃ እንለዋለን ማለት ነው። ሃ እንለዋለን። ሄ ምንለው ደግሞ ምን ይኖረዋል? እዚህ ጋር ቀለበት ይኖረዋል። ቀለበት ይኖረዋል ማለት ነው። ማንለዋለን? ሄ እንለዋለን። ህ ምንለው ደግሞ ልክ እንደ ክ በውስጥ በኩል ምን ይኖረዋል? የእግሩ ጠመዝማዛ ነገር ይኖረዋል እዚህ ጋር ማለት ነው። እዚህ ጋር ጠመዝማዛ ነገር ይኖረዋል። ማንለዋለን? ህ እንለዋለን ማለት ነው። እስቲ ይችኛው ደግሞ ኮ ኮ የምንላት ደግሞ ምን ይኖራታል እግሯ አጭር ይሆናል ማለት ነው። የቀኝ እግሯ አጭር ይሆናል በዚህ ምክንያት ማንላታለን? ኮ እንላታለን። እስኪ አብረን እናንብብ ሀ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ቤተሰብ በውስጥ መስመር ማዋር ለምትፈልጉ ታች ላይ ባስቀመጥናችሁ ስልክ መደወል እና መማር ትችላላችሁ። ጀማሪ ከሆናችሁ በሶስት ወር እንዲሁም ደግሞ የተወሰነ ከሞከራችሁ በአንድ ወር ወይም በሁለት ወር ብቁ እናደርጋችኋለን። ከኛ ጋር በመኖራችሁ እስካሁን አብራችሁ በመቆያቻችሁ በጣም እናመሰግናለን። ምስጋናችን ከልብ ነው። መልካም ጊዜ